አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሃያ ዘጠኝ በዚች ቀን ክብር ይግባውና የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደቱ መታሰቢያ ናት። እርሷን በረከትን፣ ይቅርታን፣ ምሕረትን፣ የኃጢአት ስርየትን ተስፋ በማድረግ የቤተ ክርስቲያን ልጆች በየወሩ በዓልን የሚያደርጉባት ናት። ለእርሱም ከቸር አባቱና ከህይወት ከሆነ ህይወት ከሆነ መንፈስ ቅዱስ ጋር ምስጋና፣ ስግደት፣ አምልኮት ይገባል ለዘላለሙ አሜን። ሰላም ለልደትከ እግዚኦ እግዚእነ ድንጋሌ ማርያም እምከ እንበለታር ሁክዱን ዝንቱ መንክር ዘባሃቤከ ይኮነ እስመ ፈጠር ከቀዳሚ እንዘ ታርኢ ስልጣን በአርምሞ ጽልመት ወበቃል ብርሃነ። በዚች ምለት ከአንጾኪያ ገዳም አባ ስሞን አረፈ። የዚህም ቅዱስ የአባቱ ስም ዮሐንስ የእናቱ ስም ማርታ ነው። ስለ እርሱም ድንቆች ታምራት ሆኑ። ይኸውም እናቱ ገና ሳትጸንሰው መጥምቁ ቅዱስ ዮሐንስ ወደ እርሷ መጥቶ የዚህን የቅዱስ ስምዖንን መወለድ ነገራት፣ ከእርሱም የሚሆነውን ገለጠላት። ተወልዶም ሰባት ዓመት በሆነው ጊዜ በአንጾኪያ ወደ አለ ገዳም ሄደ። ራሱንም ወደ ምንኩስና ቀንበር ውስጥ አስገብቶ ታላቅ ገድልን ተጋደለ። መላይክትም አባ ጳኩሚስን እንዳስተማሩት በየሌሊቱ ሁሉ የተገለጡለት የምንኩስናን ገድል አስተማሩት። የማይጠፋ የምንኩስናንም የገድል አሰራር ገለጡለት። እሱም አጽንቶ ስጋ ከለበሱ ሁሉ አብዝቶ ተጋደለ። መላይክትም ሁል ጊዜ መንፈሳዊ ምግብ ያመጡለት ነበርና ብዙ ከመጋደሉ የተነሳ ከደንጊያ ምሰሶ ላይ ወጥቶ በላይዋ ሰባት ዓመት ቆመ። ከዚህም ወደ ሌላ ተራራ ሂዶ በሰራው የደንጊያ በዓት ውስጥ እስከ 20 ዓመት ፍጻሜ ከእርሷ ሳይወጣ 20 ዓመት ኖረ። ከዚህ በኋላም ደግሞ ከታላቅ ተራራ ራስ ላይ ወጥቶ በላዩ 45 ዓመት ኖረ። መላው ዕድሜውም 88 ዓመታት ሆን ነው። ይኸውም ከአባቱ ቤት ሰባት፣ በአንጾኪያ ገዳም ዘጠኝ ዓመት፣ በምሰሶ ላይ ሰባት ዓመት፣ በአንጾኪያ በደንጊያ ውስጥ ሀያ ዓመት ደግሞ በተራራ ላይ ቁሞ የኖረበት አርባ አምስት ዓመት በጠቅላላ ሰማኒያ ስምንት ነው። ታምራቱን ግን መቁጠር የሚችል የለም። ከእርሳቸውም በገድሉ ተጽፎ አለ። ብዙ የሆኑ ድርሳናትን ተግሳጻትንና ተግሳጻትንም ደረሰ። እነርሱም ለሁሉ የሚጠቅሙ ናቸው፣ ይልቁንም ለመነኮሳት ከቤተ ክርስቲያን መጻሕፍትም ብዙዎቹም ተረጎመ። ከዚህም በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን እኛንም በጸሎቱ ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለስሞን ዘተበስረ ጽንሱ በአፈ ዮሐንስ መጥምቅ እንተ እይሄሱ እንዘይተላአክወ ዘልፈ መላእክት ለማይሰሱ ፈጸመ ምግባረ እንተወጠነ እምንእሱ እምአመ ተወልደ በአመት ስሱ። በዚህችም ዕለት በአንድነት ከነበሩ ዘጠኙ ቅዱሳን የአባ አብሴና የአባ ጉባ መታሰቢያቸው የመነኮስ ይሳቅና የፊልጶስ ልጅ የንጉሥ እስክንድር እረፍት ነው። በጸሎታቸውም እግዚአብሔር ይማረን በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት ሰላሳ በዚች ቀን ለአባቶች ሊቃነ ጳጳሳት ስልሳ ስምንተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ሚካኤል አረፈ። በዚችም እለት ከሰባ ሁለቱ አርዲት አንዱ ሐርያ ቆሮስ አረፈ። በዚችም ዕለት ተጋዳይ የሆነች ፍትወተ ስጋን ድል ያደረገች በበጎ ስራዋም እግዚአብሔርን ደስ ያሰኘች ቅድስት ሳርዋ አረፈች። በረከቷም ከእኛ ጋራ ይኑር ለዘላለሙ አሜን። በዚችም ዕለት የሰማይት ዲማዲስ መታሰቢያው ነው። በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን።

በጸሎተሙ ማርያም ማርያ ማራቂ ተኩሉም ባይ ስቡረ የማህረነ ኢየሱስ ክርስቶስ ታምር ዘገብረ እግዚአብሔር ነው፣ አምላክ ነው፣ መድኃኒ ነው ኢየሱስ ክርስቶስ ሳሉ ምህረቱ ያሉም ስለኩልነ ህዝበ ክርስቲያን ለዓለም አለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ይህ ነው። በፍልስጤማ አውራጃ ቂሳሪያ በምትባል ሀገር ከደቀ መዛሙርቱ ጋር ሲሄድ አንድ ሰው የጎመን ዘር በዘራበት ቦታ ሆኖ ፊቱን እየነጨ ደረቱን እየደቃ ሲያለቅስ አየው። ጌታ ኢየሱስም አንተ ሰው ምን አገኘ ስለምን ታለቅሳለህ ብሎ ጠየቀው። ያም ደካማ ሰው ጌታዬ ሆይ እኔ ችግረኛ በሽተኛ ነኝ። በዚሁ ቦታ ደክሜ የዘራሁት ይህ የጎመን ተክል ጠፋብኝ አለው። ጌታ ኢየሱስም የጥፋቱን ምክንያት ምንድን ነው ብሎ ቢጠይቀው እርሱ ጌታዬ ሆይ ትል በልቶ አጠፋብኝ፣ እውነት የእስራኤል አምላክ ያውቃል ከደረቁ ከሶስቱ ስራ ስሮች በቀር ምንም አልተረፈኝም። እንግዲህ እዳዬን ከወዴት አመጥቼ ከፍላለሁ ብሎ ነው የማለ ብዬ ነው የማለቅ ሰው ስል መለሰለት። ጌታ ኢየሱስም እኒያን የደረቁ ሶስት የጎመን ስር ነቅለህ ወደ እኔ አምጣልኝ አለውና እኒያ የደረቁ የጎመን ስሮችን ነቅሎ አመጣለት ከጌታ ኢየሱስ ክርስቶስ ፊት ለፊት ጣላቸው። ጌታ ኢየሱስም እኒያ የጎመን ስሮችን አነሳና ባረካቸው። ሰውየውም እኒህ ጎመኖች ወስደህ ሰውየውንም እነዚህን ጎመን ወስደህ ቀድሞ ከጠፋዊ ጐመን ቦታ ያይደለ በሌላ ቦታ አትከላቸው፣ ስተክላቸው አታቀራርባቸው አለው። ሰውየውም ጌታ ኢየሱስ እንዳዘዘው አደረገና እኒያ ሶስት ጎመኖች አበቡ፣ ቅጠሎችም ቅጠሎቻቸውን በመሬት ላይ ተንሰራፈፈ። በዚች አመት ካለፉት አመታት ይልቅ ብዛት ያለው ፍሬ ያፈሩ። ያም ሰው በፍልስጤም ከሚኖሩ ሰዎች ሁሉ ብዙ የጎመን ፍሬ አዝመራ ሰብስቦ እዳውን ከፈለ። በቤቱ ውስጥ ያለውንም ችግር ሁሉ አስወገደ። ከተረፈውም ከአራት መቶ ወቄት ወርቅ የሸጠው የጎመን ዘር ዋጋ ይዞ ወጥቶ ከጌታ ኢየሱስ ክርስቶስ ፊት አቀረበ። ጌታዬ ሆይ እዳዬን ከፍዬ ጨረስኩ፣ የቤቴንም ችግር አስወገድኩ። ከዚህ ሁሉ የተረፈ መቶ ሀያ ወቄት ወርቅ ይዤ መጥቻለሁ። እንግዲህ ምን አደርግበት ዘንድ ታዘኛለህ አለው። ጌታ ኢየሱስም ሄድና ለነዳያን ለድሆች ምጽዋት ስጥ አለው። እርሱም ጌታ ኢየሱስ እንዳዘዘው ሰርቶ እንደ ገና ወደ ጌታ ተመልሶ፣ እነሆ አንድ ነገር እንኳ ሳላስቀር አራት መቶ ወቄት ወርቁን ለነዳያን መጹች ሰጥቻለሁ አለው። ጌታ ኢየሱስም መልካም አደረክ፣ እንግዲህና ተከተለኝ አለው። እርሱም ተከተለውና ከሰባ አርድእት ከሰባ አርድእት እንደ አንዱ ተቆጠረ። በትምህርቱም ከእስራኤል ልጆች ወገን